ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የመጋቢት 3 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎና ጎንደር ቀጠናዎች በመቶዎች የሚቆጠሩ የአገዛዝ ወታደሮች በፋኖ ተገድለዋል። ፋኖ ከፍተኛ ድሎችን እያገኘ ነው። በምዕራብ እስር የ ስልሳ ሰባተኛ ክፍለ ጦር አዛዥ ኮሮኔል ገመቹ ህይወቱ አልፎ ተገኝተዋል። አማራን ሲጨፈጭፍ የነበረው ይህ ኮሮኔል ግድያው እያነጋገረ ነው። አቶ ጌታቸው ረዳ ከመቀሌ ሸሽተው አዲስ አበባ መግባታቸው ተነግሯል። አብይ ሄሊኮፕተር ልከውላቸዋል።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 በወሎ ና ጎንደር ቀጠናዎች በመቶዎች የሚቆጠሩ የአገዛዝ ወታደሮች በፋኖ ተገደሉ። የአማራ ፋኖ በወሎ ቤተ አምሃራ የብልጽግና ወታደሮች በተጨባጭ ማስረጃ ከመቶ አስራ አምስት በላይ የሞቱበትና በርካቶች የቆሰሉበት እንዲሁም የጦር ካምፕ የተቃጠለበትና ሙሉ ለሙሉ የወደመበት ታላቅ ድል ማግኘቱን ለሮሃ በላከው መግለጫ አሳውቀዋል። ሰሜን ወሎ ዞን ወልዲያ ከተማ እና በዙሪያው ባሉ ታዳጊ ከተሞች በተደረገ ከባድ ተጋድሎ አገዛዙ እንደተለመደው ከባድ ኪሳራ ደርሶበታል ብለዋል። ከወልዲያ በቅርብ ርቀት ቻሬ እስከ መርጦና ስሪንቃ እንዲሁም ከፀሐይ መውጫ በኩል ጉባላፍቶ ወረዳ እንጎላ ኮረታ ድረስ ባሉ ቀጠናዎች ማጥቃት ያደረገው የብልጽግና ጦር በፋኖ ኃይሎች በገጠመው ጸረ ማጥቃት በመቶዎች የሚቆጠር ሰራዊቱ ሙትና ቆስለኛ ሆኖ አስከሬንና ቆስለኛውን እየጣለ ወደ መጣበት ተመልሷል። የምስራቅ አማራ ኮር ሁለት አህዶች ዞብላምባ ክፍለ ጦር፣ ታጠቅ ክፍለ ጦር እንዲሁም ዲቢና ወርቄ ባለሽርጡ ብርጌድ በመርጦ በኩል ካላኮርማ ክፍለ ጦር በኮረታ እንዲሁም ከምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦርና አሳምነው ክፍለ ጦር ሶስተኛ ሻለቃ በቅርቡ የተመሰረተው የእጁ ክፍለ ጦር ብሎም ልዩ ዘመቻ አህዶች በጥምረት ባደረጉት ሰፊ ቀጠና የሸፈነ ከባድ ተጋድሎ በርካታ ድሎች ተመዝግበዋል። ባለሽርጡ ክፍለ ጦርና የእጁ ክፍለ ጦር ሲሪንቃ ከተማን በመቆጣጠር የአገዛዙ የጦር ካምፕ ላይ ጥቃት በመፈጸምና በማቃጠል ሙሉ ለሙሉ ያወደሙት ሲሆን አሁንም ከተማን እንደተቆጣጠሩ ናቸው። ከተማው ሰላማዊ እንቅስቃሴ ተጠብቆ የትራንስፖርት እንቅስቃሴውን በሰላማዊ ሁኔታ እንደቀጠለ ነው። አሳምነው ክፍለ ጦርም ሶስተኛ ሻለቃ ወልዲያ መቻር እስከ መብራት ኃይል በመዝለቅ ተጋድሎ በማድረግ ታላቅ ገድል ፈጽመዋል። በተጋድሎው በዞብል አምባ ክፍለ ጦር በኩል 43 ክላሽ፣ አንድ ብሬን፣ አንድ ስናይፐር ከ7500 በላይ የብሬን ከ10 በላይ የክላሽ ተተኳሽ እንዲሁም በርካታ ቦምብና የወገብ ትጥቅ መማረክ ተችሏል። ከ10 ያላነሱ ምርኮኞቹም ያሉ ሲሆን ቆስለው የተማረኩ የአገዛዙ ጦር አባላቱን በፋኖ እየታከሙ ይገኛሉ። ይህንን የፋኖ ክንድ መቋቋም አቅቶት ከመርጦ ወደ ጥቁር አስፓልት በመሸሽ ላይ እያለ መርጦ ሚካኤል አካባቢ አንድ ቤት ውስጥ ያሉ ንጹሃኖች ላይ የቦምብ ጥቃት በመፈጸም አራት ገሎ ሶስት አቁስሎ የተለመደውን ግፍ ፈጽመዋል። በሌላ በኩል የአማራ ፋኖ አንድነት በጎንደር ድብጠለምት ተከዜ ክፍለ ጦር እና ጭና ክፍለ ጦር መጋቢት 2 2017 ዓም ከቀኑ 9 ሰዓት የጀመረ ውጊያ እስከ ዛሬ መጋቢት 3 2017 ዓም በሰሜን ጎንደር ዞን ማዕከላዊ ደባርቅና አዲርቃይ ወረዳ ከባድ ውጊያ እየተካሄደ መሆኑን የድብጠለምት ተከዜ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ እሸቱ ዘነበ ገልጿል። የተደረገው ውጊያ ከባድ የሚባል ቢሆንም ሸማቂዎች የጎንደር የአማራ አናብስቶች የምርኮኛው ብርሃኑ ጁላን ሰራዊት ድባቅ በመምታት 60 የመከላከያ ሰራዊት ሲማረክ 110 ክላሽንኮቭ፣ 10 ብሬን፣ 12 ስናይፐር ተማርኮ ወደ ፋኖ ቋት መግባቱን ቃል አቀባዩ ገልጿል። ይበንድ እንዳለ የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር የጤና ባለሙያዎችን ዛሬ መጋቢት 3 2017 ዓም አስመርቋል። ስልጠናው ለተከታታይ ሶስት ወራት በብቁ ባለሙያዎች የተሰጠ ሲሆን በምረቃ ስነ ስርዓቱ ላይ አሰልጣኞች፣ የብርጌድ አመራሮች፣ የክፍለ ጦር አመራሮች እንዲሁም የፖለቲካ መኮንኖች ተገኝ

በምዕራብ እስር የስልሳ ሰባተኛ ክፍለ ጦር አዛዥ ኮረኔል ገመቹ ህይወቱ አልፎ ተገኘ። በወለጋ የአማራ ተወላጆችን በማንነታቸው መርጦ ሲገድል እና ሲያፈናቅል የነበረው ኮረኔል ገመቹ ዲርባባ ባረፈበት ሆቴል ህይወቱ አልፎ መገኘቱ ተሰምተዋል። በምዕራብ እስር የስልሳ ሰባተኛ ክፍለ ጦር አዛዡ ኮረኔል ገመቹ ዲርባባ የምስራቅ ወለጋ ዞን ዋና መቀመጫ በሆነችው ነቀምቴ ከተማ ባረፈበት ሆቴል የካቲት 30 2017 ዓ ም ለመጋቢት 1 2017 አጥቢያ ሌሊት ህይወቱ አልፎ መገኘቱን ወታደራዊ ምንጮች ነገሩኝ ሲል መረብ ሚዲያ ዘግበዋል። በምርአብ ስር የስልሳ ሰባተኛ ክፍለ ጦር አዛዡ ኮረኔል ገመቹ ዲርባባ ክፍለ ጦሩ በሚንቀሳቀስበት በተለይ በምስራቅ ወለጋና በሆሮጉድሩ ወለጋ አካባቢዎች የአማራ ተወላጆችን በማንነታቸው ምክንያት ሲገድልና ሲያፈናቅል እንዲሁም የቀንድ ከብቶቻቸውን በወታደራዊ ኦራል እያስጫነ ወደ ገበያ በመውሰድ ሲሸጥ ነበር ተብሏል። ኮረኔሉ በነቀምቴ ከተማ ውስጥ አርፎበት በነበረው በከተማዋ አንጋፋ በሆነው ደሳለኝ ሆቴል እሁድ ለሰኞ አጥቢያ ህይወቱ ያለፈ ሲሆን የህልፈተ ህይወቱ ምክንያት ምክንያት በውል ባይታወቅም ነገር ግን ከህዝብ በተዘረፈ ሀብት ክፍፍል ምክንያት በክፍለ ጦሩ አመራሮች ዘንድ ከባድ የሆነ ግጭት ተቀስቅሶ መሰንበቱን ወታደራዊ ምንጮች ጠቁመዋል። ኮሮኔል ገመቹ ከነ ብርሃኑ ጁላና ሽመልስ አብዲሳ ቀጥተኛ ትዕዛዝ በመቀበል በምስራቅ ወለጋ ዞን በጽጌና በመዳሎ በሳሲጋና በኡኬ በአባ ሙሳና በአንገር ጉቴ በአንዶ ዴዲቾና በኪረሙ እንዲሁም በሆሮ ጉድሩ ወለጋ ደግሞ በቱሉ ጋናና በጉዳያቢላ በጉዳያቢላ በጃርዴጋጃርቴ ና በአሙሩ በአጋምሳና በዳ ተጋልጮ የሚገኙ የአማራ ተወላጆችን በጅምላ ሲገድልና ሲያፈናቅል እንዲሁም ሀብት ንብረታቸውን ሲዘርፍ እንደነበር ለማወቅ ተችሏል። የ67ተኛ ክፍለ ጦር አዛዥ በሆነው ኮረኔል ገመቹ ትዕዛዝ ሰጪነት በተለይ በቱሉጋናና በአንገር ጉቴ እንዲሁም በኡኬና በመዳለው ህዝቡን ሊያነቁና ሊያደራጁ ይችላሉ ተብለው የተጠረጠሩ ከ300 በላይ የአማራ ተወላጆች የምስራቅ ወለጋ ዞን መቀመጫ በሆነችው ነቀምቴ ከተማ በሚገኘው የዞኑ ማረሚያ ቤት ጃቶ ማረሚያ ቤት በእስር እየማቀቁ እንደሚገኙ ታውቋል። ኮረኔሉ የካቲት 2017 ዓ.ም እሁድ ለሰኞ አጥቢያ ባረፈበት ደሳለኝ ሆቴል ሕይወቱ አልፎ የተገኘ ሲሆን አስከሬኑ ለምርመራ ወደ አዲስ አበባ መላኩን የታወቀው አቶ ጌታቸው ረዳ ከመቀሌ ሸሽተው አዲስ አበባ መግባታቸው ተነገረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው ሲሉ ተናግረዋል። ፕሬዚዳንቱ ይህን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለ መጠየቅ በቅርቡ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ለዚህ ቃለ ምልልስ የፕሪቶሪያው ስምምነት አካል የሆኑት የፌዴራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንቱ ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙ ጠይቀዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው ጊዜያዊ የአስተዳደር ኃላፊዎችን እያነሱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥ በራሱ በሰራዊቱ ውስጥ ውዥንብር ፈጥሯል ብለዋል። ጥያቄው ፕሬዚዳንቱን ወይም የካቢኔ አባላትን ከስልጣን ማንሳትና አለማንሳት አይደለም፣ ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉ አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉ ገልጸዋል። የጊዜያዊ አስተዳደሩ ፕሬዚዳንት በቃለመጠይቃቸው ያነሱት ሌላኛው ጉዳይ በኤርትራ ራና በኢትዮጵያ መካከል ያለውን ውጥረት ነው። በኢትዮጵያና ኤርትራ መካከል ግጭት እንዲፈጠር አልፈልግም ያሉት ጌታቸው የሚፈጠር ከሆነም የትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም ሲሉ ተናግረዋል። አክለውም የትግራይ ህዝብ በዚህ አይነት ውዥንብር ውስጥ እንዲገባ አልፈልግም፣ አንዳንድ ባልደረቦቼ ይህንን ሀሳብ ውስጥ ያስገቡ አይመስሉም ወይም የትኛውንም ክፍተት ለመጠቀም ያሰቡ ይመስላሉና እኔ ልለው የምችለው ማንም ሊገምተው ከሚችለው በላይ አስከፊ ነው ብለዋል። በሌላ በኩል አቶ ጌታቸው ረዳ በዛሬው ዕለት ከአዲስ አበባው መንግስት ሄሊኮፕተር ተልኮላቸው መ? ቀለል ለቀው መውጣታቸው ተሰምቷል። በከተማም ከፍተኛ በከተማውም ከፍተኛ ውጥረት ያለ ሲሆን መለስ አካዳሚ ተብሎ በሚጠራው ስፍራ ከፍተኛ ቁጥር ያለው የትግራይ ጦር ሰፍሯል። ይህ ጦርም የከተማውን እንቅስቃሴ እየተቆጣጠረ ሲሆን ምሽት ላይ የክልሉን ጊዜያዊ አስተዳደር ካቢኔዎችን ከስልጣን ለማንሳት እንቅስቃሴ ሊያደርግ ነው በሚል በእነ አቶ ጌታቸው በኩል ያሉ አካላት መረጃ እያሰራጩ ነው። በመሆኑም በመቀሌ ከፍተኛ ግጭት ሊፈጠር እንደሚችል ስጋቶች እየታዩ ነው። ከዚህም በተጨማሪ የትግራይ ጦር አዛዥ የሆኑት ጀኔራል ወደ ንበይተይ በአስር ቀን ውስጥ አዲስ አበባ ወደ አዲስ አበባ ለመግባት የሚያስችል አቅም ገንብተናል ማለታቸውን የተለያዩ የትግራይ አክቲቪስቶች እየጻፉ ነው። ይህ በእንዲህ እንዳለ በዛሬ ዕለት በመቀሌ ከተማ በነደብረ ጽዮን ገብረ ሚካኤል እና በትግራይ ጦር የሚደረገውን ስልጣን የመቀማት እንቅስቃሴ የሚቃወም ሰልፍ ተካሂዷል። በተመሳሳይ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ከትግራይ ጦር አዛዥ ጋር በመቀሌ ውይይት አድርገዋል። በአዲስ አበባ የተፈጸመው ግድያና ድንገተኛው ሞት እያነጋገረ ነው። ከሰሞኑ ከምትኖርበት ህንፃ ላይ ወድቃ የሞተችው የድምፃዊት አንዱ አለም ጎሳ ፍቅረኛ ቀነኒ አዱኛ ከህንፃ ላይ ወድቃ መሞቷ ይታወቃል። የአዲስ አበባ ፖሊስም ታዋቂው ድምፃዊ አንዱ አለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን አስታውቋል። ቀነኒ ቀነኒ አዱኛ መጋቢት 1 2017 ዓ ም ለሊት 10 ሰዓት አካባቢ ከእጮኛ ጋር ከሚኖርበት ህንፃ አምስተኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱ አለም ጎሳን በቁጥጥር ስር በመዋል ምርመራ እያደረገ መሆኑን አሳውቋል። ቀነኒ ከሚኖሩበት ህንፃ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱ አለምና ቤተሰቦቿ ወድቃ እንዳገኟት አስታውቋል። በሌላ በኩል በአዲስ አበባ ልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ገልጸዋል። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት ሁለት 2017 ዓ ም ጠዋት ከአንድ ሰዓት ተኩል እስከ ለሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ ነው። ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት ነው ተብሏል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧን እና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረው ሌላ ባልደረባውን በመግደል ራሱን አጥፍተዋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋ የተባለች 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለውን የስራ ባልደረቦችን ነው በጥይት ተኩሶ የገደለው። ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው። ግለሰቡ ግድያውን የፈጸመው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መቶ ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥቃቱ ሰለባ ከመግደል በፊት ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ አለመሆኑ ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ ገድሏል። በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት ነበር። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ህይወት